ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን እንደምን ውላችኋል? ከብስራት የዩቲዩብ ቻናል የሀገር ውስጥና የባህር ማዶ መረጃዎቻችን እንደ እናንተ መድረሳቸውን ይጀምራሉ። መረጃዎቹን እየነገርኳችሁ ከእናንተ ጋር ቤዛቤት አራጌ አብሬያችሁ ቆይታ አደርጋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። በጋሞ ዞን የሶስት ዓመት ህጻን ልጅን ሰርቃ በመውሰድ በአልጋዋ ስር እጅና እግሩን በማሰር እንዲሁም ደግሞ አፉን በማፈን የተገኘችው ግለሰብ በቁጥጥር ስር ውላለች። በደቡብ ኢትዮጵያ ክልል ጋሞ ጎፋ ከምባ ወረዳ ካምባ ከተማ ጠፍቶ ሲፈለግ የነበረው ህጻን በህይወት መገኘቱን የከተማው ፖሊስ ጽህፈት ቤት አስታወቀ። ህጻን ናታን ቦጋለ ሰኔ 9 ቀን 2017 ዓም ከቤቱ ወጥቶ ከሰፈር ህጻናት ጋር በሚጫወትበት ቦታም ያቀናል። ከወጣበት ሰዓት ጀምሮ ከሰፈር ልጆች መሀል እንደተሰወረ ሲታወቅ ቤተሰቦቹና የአካባቢው ህብረተሰብ ፍለጋውን ያካሂዳል። የህጻኑን መጥፋት ያረጋገጡት ወላጅ ቤተሰቦች ደግሞ ለፖሊስ በቀርበው ጉዳዩን ያመለክታሉ። ፖሊስም የፍርድ ቤት ትዕዛዝ በማውጣት ህጻኑ የጠፋበትን ሙሉ አካባቢ ብርበራ በማካሄድ ተጠርጣሪ ያምቡቄ ኤዳ የተባለች ግለሰብ ከምትኖርበት መኖሪያ ቤት ውስጥ ማግኘቱን አስታውቋል። የሶስቱ ዓመት ታዳጊ ሰኔ 10 ቀን ከቀኑ 8 ሰዓት ከ30 ተከሳሽ በምትኖርበት መኖሪያ ቤት አልጋ ስር እጁ እግሩ ታስሮ አፉ ታፍኖ ከታገተበት በህይወት መገኘቱን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግረዋል። በማገት ወንጀል የተከሰሰችው ግለሰብ በቁጥጥር ስር ውላ ምርመራ ይጣራባት መሆኑን የተገለጸ ሲሆን ይህንን መሰል ወንጀል በአካባቢው ያልተለመደናም አስነዋሪ ድርጊት በመሆኑ በህፃናት ላይ ለሚፈጸም ወንጀል ፖሊስ ትኩረት ሰጥቶ እንደሚሰራም ተገልጿል። መረጃው የሳምራይ ስዩም ነው። በኢትዮጵያ የአንጀት ካንሰር ህመም እጅግ በጣም አስከፊ በሚባል ደረጃ እየተስፋፋ ይገኛል። በአይደር ሪፍራል ሆስፒታል በወር እስከ 50 ለሚደርሱ ሰዎችም የአንጀት ካንሰር ህክምና እንደሚሰጥ ተነግሯል። በዓለም ዙሪያ ሆነ በኢትዮጵያ የተስፋፋ የመጣው የአንጀት ካንሰር በዓለም አቀፍ ደረጃ ከጡት ካንሰርና ከማህፀን በርጫፍ ካንሰር በመቀጠል በሶስተኛ ደረጃ ላይ የሚገኝ ገዳይ በሽታ ነው። በአይደር ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የአንጀት ካንሰር ሕክምና በአንድ ወር በአማካኝ ከ30 እስከ 50 ለሚሆኑ ታካሚዎችም ሕክምና እንደሚሰጥ እናም አብዛኛዎቹ ታካሚዎችም ደግሞ ከ45 ዓመት በላይ የሆናቸው ሴቶች መሆናቸውን በሆስፒታሉ የካንሰር ሕክምና ስፔሻሊስት የሆኑት ዶክተር ደስታ ሙሉ ለብስራት ራዲዮ ተናግረዋል። የአንጀት ካንሰር መንስኤው የአመጋገብ ችግር እንደሆነ የገለጹት ስፔሻሊስቱ ይህም ማለት ጥሬ ስጋ መመገብ፣ ከፋብሪካ የወጡ ምግቦችን ማዘውተር ሲጋራ ማጨስና የአልኮል መጠጦችን አብዝቶ መጠጣት ለአንጀት ካንሰር ዋና አጋላጭ ምክንያቶች መሆናቸውን እናም በተጨማሪም በዘር የሚተላለፍ የካንሰር አይነት እንደሆነም ተናግረዋል። ከ50 ዓመት እድሜ ክልል በላይ የሚሆኑ ሰዎችም ለካንሰር ተጋላጭ እንደሆኑም ገልጸዋል። ይህ የካንሰር አይነት በዘር ሊተላለፍ ይችላል ያሉን ዶክተር ደስታ እስከ 10 በመቶ የሚሆን የትልቁ አንጀት ካንሰር ከወላጅ ወደ ልጅ የሚተላለፍም ነው። የአንጀት ካንሰር ምልክቶች ለማስረዳት የሚከብድና አንዳንድ ስሜቶች የሚስተዋሉ ሲሆን በፊት ጣ የሚወጣ ደምናም ከባድ ርቀት መለከቶቹ እንደሆነ አንስተዋል። አያይዘውም ደረጃው ከፍ እያለ ሲመጣ ወደ ጉበትናም ሳምባ በመሄድ አይንን ቢጫ የማድረግና እግርን የማሳበጥ እንዲሁም ሳልን እንደሚያመጣም ገልጿል። በቶሎ ለጤና ተቋም የሚመጣ ካሚዎች ደግሞ በቀዶ ህክምና የኬሞ ራዲዮና ቴራፒ ህክምና የሚሰጣቸዋል የሚሉ ስፔሻሊስቶች። ነገር ግን ታማሚዎቹ በቶሎ ወደ ህክምና ተቋሙ ቢመጡም ካንሰሩ በፍጥነት ተሰራጭቶ የሚገኝበት ሁኔታ እንዳለም ዶክተር ደስታ ሙሉ ጨምረው ለብስራት ራዲዮ ተናግረዋል። መረጃው የሰብል አበበ ነው። ወደ ባህር ማዶ መረጃችን ስንሸጋገር በመካከለኛው ምስራቅ ከእስራኤል በመቀጠል ከፍተኛው የአይሁድ አማኞች በኢራን እንደሚገኙ ተነግሯል። ኢራንና በእስራኤል መካከል የተባባሰ የመጣውን ግጭት አስመልክቶ የኢራን የአይሁድ ማህበረሰብ ሀገሪቱን ለዘመናት ቤታችን ብለው ይጠሯታል። በግምታዊ መረጃ መሰረትም ከ17 ሺህ እስከ 25 ሺህ የሚደርሱ ኢራናውያን አይሁዶች በአብዛኛው እንደ ቴህራን፣ ኤስፋሃን፣ ሺራዝ፣ ሐመዳንና ታብሪዝ ባሉ ትላልቅ ከተሞችም ይኖራሉ። ከእስራኤል ቀጥሎ ኢራን በመካከለኛው ምስራቅ ከፍተኛ ቁጥር ያለው የአይሁድ እምነትም ተከታዮች ይገኛል። በኢራን ፓርላማ የሆነው መጅሊስ ለአይሁድ ማህበረሰብ አንድ መቀመጫን በምክር ቤቱ ውስጥም ይፈቅዳል። በኢስፋሃን ከተማ ውስጥም ከታወቁት የአይሁድ ምኩራቦች አንዱ አላክሳ ከሚባለው መስጊድ አጠገብም ይገኛል። በቴህራን ከተማ ውስጥም ቢያንስ አምሳ ምኩራቦች ይገኛሉ። የአይሁድ ማህበረሰብ በቴህራን ውስጥም በሃይማኖት ልዩነት ሳይፈጠር ሁሉንም ታካሚዎች የሚያስተናግድ ሆስፒታልን ያስተዳድራል። አይሁዳውያንም ከኢራን ጋር ያላቸውን ግንኙነት ከ2700 ዓመታት በፊት የጀመረ ሲሆን በቴህራን የአብሪሻሚ ምኩራብ ከፍተኛ ራቢ የሆኑት የኑስ ሀማሚ ላሌ ዛርም ይገኛሉ። የአይሁዳዊቷ አስቴርና አጎቷ መርዶኪዎስ የተቀበሩት በምዕራብ ሀመዳን ከተማ እንደሆነ ይነገራል። በአይሁድ መጽሐፍ ቅዱሳዊ አስተምሮት መሰረትም አስቴር ከፋርስ ንጉስ ከዜርክስ ጋር ትዳር መስርታለች። በቅርብ ታሪክ ውስጥም አገሪቱን ከስፔን ኢንኩዊዚሽን ለሸሹ አይሁዳውያን አስተማማኝ መሸሸያ ሰጥታለች። የጀርመኑ ናዚ መሪ አዶልፍ ሂትለር አውሮፓ ከወረረበት ወቅትም የፖላንድ አይሁዶች ኢራን ጥገኝነት ጠይቀዋል። ነገር ግን በሳፊድ እና በቀ ጃር ዘመን አይሁዶች በግዳጅ እምነታቸውን እንዲቀይሩ በመደረጉም በ1979 አብዮት ተከትሎ በሺዎች የሚቆጠሩ ኢራናውያን አይሁዶች ወደ አሜሪካናም እስራኤል ተሰደዋል። የዲሞክራቲክ ሪፐብሊክ ኮንጎ የፍትህ ሚኒስትር በሌብነት ቅሌት ሳቢያ ከስልጣናቸው ለቀዋል። የዲሞክራቲክ ሪፐብሊክ ኮንጎ የፍትህ ሚኒስትር በህዝብ ሀብት መዝረፍ በተከሰሱበት ቅሌት ወቅትም ስራቸውን መልቀቃቸውን አስታውቀዋል። የ ሰላሳ ሰባት አመቱ ኮንስታንት ሙታምባ ከፕሬዚዳንት ፊሊክስ ቲሽሴኪዲ ጋር ለፍትህ መንገድ ጥርጊያ የሚል ባደረጉት ውይይት ስራቸውን መልቀቃቸውንም አስታውቀዋል ሲል ረዳታቸው ለጋዜጠኞች ተናግረዋል። የፕሬዚዳንቱ ጽህፈት ቤት እንዳረጋገጠው ፕሬዚዳንት ፊሊክስ የሙታምባን መልቀቂያ መቀበላቸውንና ለጠቅላይ ሚኒስትሩ የሚቀርበውን መደበኛ የስራ መልቀቂያ ደብዳቤ በመጠባበቅ ላይም ይገኛሉ። በግንቦት 2024 የተሾመው ሙታምባ በሰሜናዊ ምስራቅ ኪሳንጋኒ ከተማ ለእስር ቤት ግንባታ የተመደበውን 19 ሚሊዮን ዶላር በመመዝበራቸው በምርመራ ላይም ይገኛሉ። የስራ መልቀቂያቸውን የተሰማው የሀገሪቱ ጠቅላይ አቃቢ ህግ ፊርሚን ሙቮንዴ በሰበር ሰሚ ችሎትም ሚኒስትሩ ዋና ከተማዋን ኪንሻሳ ለቀው እንዳይወጡ ከከለከሉ በኋላ ነው። ባለፈው እሁድ የሀገሪቱ ምክር ቤት ያለመከሰስ መብታቸውን ካነሳ በኋላ ክስ እንዲመሰረትም ተፈቅዷል። ሙታምባ ጉዳዩ በእኔ ላይ የፖለቲካ ሴራ በማለትም ክሱን አውግዘውታል። ጠቅላይ አቃቤ ሕግ ሙታምባ በርካታ እስረኞችን ያለ አግባብ የከባድ ቅጣት እስረኞች እንዲፈቱም አድርጓል ያለ ሲሆን ከእስር ከተፈቱት የተወሰኑትን በነፍስ ግድያ፣ ማሰቃየት ወይም በትጥቅ ዝርፊያ ፈጽመዋል ሲልም ከሷል። ሙታምባ በ2023 ፕሬዚዳንታዊ ምርጫ ተወዳድረዋል። የፍትህ ሚኒስትር ሆነው ከተሾሙ በኋላ ሙስናን ከስር በመቅረፍም የፍትህ ስርዓቱን ለማሻሻል ፍላጎት እንዳላቸውም አስታውቀው ነበር። የተከበራችሁ ተመልካቾቻችን፣ ከባህር ማዶ እንዲሁም ደግሞ የሀገር ውስጥ መረጃዎቻችን የተመረጡ ጉዳዮችን ወደ እናንተ አድርሰናል። ጉዳዮችን የነገርኳችሁ ከእናንተ ጋር ቤዛዊ ታራጊ አብራችሁ ቆይታ አድርጊያለሁ።